ሀይሚዬ የኔ ቆንጆ ማለት ነው። እንኳን ደሳለሽ። በመጀመሪያ ብሩኬ ምርጥ ልጅ፣ የተመልካችን ስሜት የምታዳምጥ ልጅ መሆንን ነው ዛሬ በጣም የተረዳሁት እና በዚህ አጋጣሚ የመዳም ቅመሞች ማለት ነው ለብሩኬም ለሀይሚም የምትጨነቁ የምትወዷቸው ድምፃችን ተሰምቷል። ብዙዎቻችሁ በኮሜንት እንግዲህ ብሩኬ ይዛት ሂድ ሀይሚን ጥለ እንዳትሄድ፣ ግማሾቻችሁ እንደውም አንዳንድ ልጆች ለሀይሚ እኛ ትኬት እንቁረጥ እንጂ ሀይሚን ጥላሀት እንዳትሄድ እያላችሁ ኮሜንት አድርጋችሁ ነበር። በረ እንግዲህ በሰጣችሁት ኮሜንት መሰረት ቡሩኬ ድምጻችሁ ምናል እንደሚያከብራችሁ ምናል እንደሚወዳችሁ ነው የተረዳ ነው ማለት ነው። ድምጻችን ተሰምቷል። በጣም ነው ደስ ያለን። ሀይሚቾ የእኔ ቀበጥ ቅብጥብጥ፣ ያው ብቸኝነቱ በጣም ከብዶች ነበረ እና በጣም እያሰብሽ ነበረ። ዛሬ ግን ያው ደስ የሚል ነገር ተፈጥሯል ማለት ነው። እሱም እንግዲህ ቡሩኬ ለራሱ ብቻ ሳይሆን የመዳም ቅመሞች ማለት ነው ለሰው ለምትጨነቁ በሙሉ ሀይሚን ይዛችሁ ይዱላላችሁ በሙሉ እንግዲህ ቡሩኬ ዛሬ ነጻ ቅብጥብጧ ማለት ነው የዱባይ ትኬት አሰርቶላት እንግዲህ ነገ ወደ አምስት ሰዓት ወደ ስድስት ሰዓት ከሀይሚ ጋር አብረው ሊበሩ ነው። በረራቸው አንድ ላይ ነው ማለት ነው። ሀይሚ በጣም ነበር ደስ ያላት። ሀይሚቸው እኔ ቆንጆኛ ተከፍተሽ ማየት አንፈልግም። ደስታች ደስታችን ነው እና ደስ ብሎናል። አብረሽ በተለይ ከብሩኬ ጋር አብረሽ በመሄድሽ እኔ በተለይ በጣም ነው ደስ ያለኝ። ምክንያቱም ሀይሚ ከብሩኬ በጣም ነበር የጨንቃት። ከብሩኬ ተለይታ እሱ እስከሚመጣ የምታሳልፈው ጊዜ ፊቷ ማየት ትችሉ ነበረ። ደስተኛ ትመስላለች እንጂ የብሩኬ መሄድ ያው አሳብ ይዟት ነበረ። እድሜ ለመዳም ቅመሞች ማለት ነው። ከዚህም ከዛም ብለው ቡራዬ ዘካትማ ሀይሚን መሄድ አለብ ጥላት እንዳትሄድ ካልሆነ እኛ ትኬት እንችላለን የምትሉ ምርጥ ልጆች ነበራችሁና፣ ድምጻችሁ ተሰምቶ እንግዲህ። ብሩኬ በዚህ አጋጣሚ በጣም ነው ምናመሰግነው። ምና ለተመልካች ክብር እንዳለህና ለሚከታተሉ ክብር እንዳለ ነው ዛሬ ተረዳውት። ሀይሚን እንግዲህ ወረቀቷን አሰርቶላት የመጀመሪያ ቢዛዋን እንግዲህ በሀይሚ ፓስፖርት ለመጀመሪያ ጊዜ ተመታ ማለት ነው። ነገ ደግሞ እንግዲህ የመጀመሪያ በረርባ ይሆናል። ከኢትዮጵያ ወደ ዱባይ ማለት ነው። ሀይሚቾ ቀበጣ ማለት ነው። ዱባይ ላይ እንግዲህ ከብሩኬ ጋር የምናያቸው ዘና ፈታ እያሉ ባለፈ ብቻውን ነበር ብሩኬ። በነገራችን ላይ ባለፈ ብቻውን ሲያሳልፍ ደስተኛ ይመስላል እንጂ ደስተኛ አይደለም። ሀይሚ ብትኖር ብሎ ነበረ የሆነ ቦታ ላይ እና ዛሬ ደግሞ ያው ከሀይሚ ላይ እንግዲህ በምታምሯ ውብ በሆነችው በዱባይ እንግዲህ ዘና ፈታ እያሉ ይሚጋ ጋር እንደምናያቸው ተስፋ እናደርጋለን። ሀይሚቾ ኔ ቆንጆ ኔ ቅመም ማለት ነው። እንኳን ደስ አለሽ። ወድ በጣም ነው ደስ ያለን ማለት ነው። በጣም እናመሰግናለን። የእኛ ሰው አክባሪ ማለት ነው። ድምጻችንን ስለሰማ በጣም ደስ ብሎናል። ሀይሚቾ ኔ ነው ደስ ያለት በቃ ኔ እንጃ እንዴ፣ ተገኝቶ ነው እንዴ። ከምትወዱ ሰው ተለይታቸው ስትሄዱ እንጂ የሚከብደው ከምትወዱ ሰው በአንድ ቦታ ላይ አብሮ መሄድ ምናል ደስታ እንዳለው ሁላችንም እናውቃለን። ሀይሜ ፊቷ ላይ የታየው ደስታ ያነበረና ሀይሚ ብቻ ሳትሆን ዛሬ እኛም አብረና የተደሰት ነው። ቡራዬ በጣም እናመሰግናለን። የእናቱ ልጅ ማለት ነው ምናህል ቤተሰቦችን የሚከታተሉን ምናህል እንደምታከብር ነው ዛሬ ያየውት። ሀይሚዬን የቆንጆ ነገር እንግዲህ ያው የሴቶች ጉዳይ አልቅመችም፣ ቶሎ አትውጡም፣ ልብስሽን ምናምን አስተካኪ፣ አምሳ ከምናምን በወሬ መገኘት አለብን። የመጀመሪያ በረሯን ደግሞ የሀይሚ ፊሊንግ ምን እንደሚመስል አየር ውስጥ ያለውን ነገር ቀርጬ ወደ እናንተ አሳያቸዋለሁ ብሏል። መቼም እንደ ትናንትናው ዳኒ ፕራንክ እንዳረገን አይነት ሀይሚ ትሆናለች ብለህ ካሰብክ ስህተት ነው። ሀይሚ ኮ ቅመም ናት፣ ሁሉ ነገር የገባት ናትና እግዚአብሔር እንግዲህ በመንገዳችሁ ሁሉ የተስተካከለ መንገድ የተቃናዩን ና ሰላም በዱባይ ገብታችሁ ደግሞ በሰላም ገብተናል ብላችሁ ቪዲዮ ሰርታችሁ የምና ያድርገን። ሀይሚዬም ቡራዬም ቅልጥ ያላችሁ ፍቅረኛሞች ሆናችሁ እነዛ አራት ልጆች ማለት ነው የምንመኛችሁ አራት ልጆች ተወልደው ሁለቱ ወንዶች ብሩኬ የሚመስሉ ሁለት ሴቶች ሀይሚን የሚመስሉ ተወልደው፣ እንግዲህ የምና ያድርገን። ደግሞ ተስፋ እናደርጋለን ቅልጥ ያላችሁ ፍቅረኛሞች እንደምትሆኑ። ብሩኬም ያው ምናል ለሴት ልጅ ክብር እንዳለ ሁላችንም እናውቃለን፣ እና የኛ ጀግና ዛሬ ደግሞ ሀይሚን ብሩኬም እምረ ብላቸዋል ማለት ነው። ሁሌም አብቡልን በጣም ነው። እኔ ቤተሰቦች ደስ ያለን ማለት ነው። ድምጻችን በመሰማቱ ራሱ ደስ ብሎኛል። በጣም ነው የምናመሰግነው ብሩኬ የመዳም ቅመሞችም፣ የሰው ደስታ የሚያስደስታችሁ እንኳን ደስ አላችሁ ማለት ነው። እኔ የሌለ ነው ደስ ያለኝ እውነት፣ ሀይሚዬ በጣም አዝና ነበረ።